ውድ ቤት ሰዎች በዛሬ ዕለት ያው እንዲህ ውብ እና ማራኪ በሆነ ቤተ መቅደስ ውስጥ ማለት ለማደር እየሄድን እንገኛለን። ውስጥ ከገባም በኋላ ብዙውን አሳያችኋለሁ። አብራችሁን ቆያችሁ፣ ትደመሙበታላችሁ፣ በረከትም ታገኙበታላችሁ። አብራችሁን ሁኑ

ወደ ቆሮንቶስ ሚዲያ ተከታታዮች እንደምናላችሁ በያላችሁበት ቦታ ሁሉ ሰላም እግዚአብሔር ይብዛላችሁ፣ አሜን። የኦርቶዶክስ ተዋዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አድረሳችሁ፣ እንኳን አደረሰን። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ እና አብራችሁን በመቆየት ከበረከቱ እንድትካፈሉ ጋብዛችኋለው። አብረን እንቆይ። እግዚአብሔር አብሮን ሲኖር እና የከፈለንን ዋጋ ስንረዳ ሲገባን፣ ልባችን ተከፍቶ የእርሱ ማደሪያ ሲሆን፣ ሁለመናችን ለእርሱ ሲገዛ፣ በፍጹም ፍቅር ስንወደው የሚከፈል ዋጋ ይኸው መተኪያ የሌለው ነፍስ ምን ለመስጠት እንዘጋጃለን። አዲስ አበባ ለቡ መብራት አካባቢ የሚገኘው ምስራቀ ጸሐይ ቅድስት አርሴማ ካቴድራል። ሊቃውንቱ ሌሊቱን በያሬዳዊ ዜማ ሲያወቅ ሲያመሰግኑ አደሩ። ሲንጋ ከቅዳሴ በኋላ ታቦታቱ ከመንበር ክብራቸው ተነስተው ሲባርኩን፣ የደብሩ ደቀ መዛሙርትና ዘማሪያን በዝማሪ ሲያጅቡ፣ የተለያየ ቦታ የመጡ በክርስቲያኖች ተሳትፈው በድምቀት ተከብረዋል። ቅዱሳንም በየዘመናቸው ለሃይማኖታቸው መጽናትና ለክርስቶስ አስተምሮ እና ፍቅር ውድ ዋጋ እየከፈሉ ቆይተዋል። ይህንን በመጽሐፍ ቅዱስ ስናየው አንደኛ ቆሮንቶስ ስድስት ሁለት ላይ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? ይለናል በዚህ መሰረት ዘመነ መንግስት የሮም ንጉስ ዲዮቅልጥያኖስ መልኳ ውጭዋም ገጿም ውብ የሆነች ብላቴና ሊያገባ ወዶ መልእክተኞችን መርጠው ያመጡለት ሲያመጡለት ዘንድ ላከ እነርሱም መላ ሀገሪቱን ሲያስሱ ከቆዩ በኋላ መልኳ ውጫም ገጿም ሆነ ውስጣዊ ንጹህና ውብ የሆነችን ቅድስት አርሴማ እናታችንን በአንድ በሮሜ ባለ ገዳም ውስጥ ከሌሎች ደናገልና ጋራ አገኟትና ስዕሏን ስለው ለንጉሱ ላኩለት። ምድራዊው ንጉስ ብጽህት እናታችን ቅድስት ንጽህት ማአርት ክርስቶስ ቅድስት አርሴማም ስነ ሊያይዋ እጅግ ልዩ የሆነ መልክ መልካም እንደሆነች ተመለከተ። ተመኛት እና እንዲያመጡለት ወታደሮቹን አዘዘ። ነገር ግን እርሷ እናታችን ቅድስት አርሴማ ምድራዊ ሕይወትን የናቀች በመሆኑ ከሌሎች እናቶች ጋር በመሆን ከሮም ወደ አርመን ሸሹ። ሆኖም በዚያም ያለው ድርጣድስ ከሮም ንጉስ እንዲልክለት መልእክት የደረሰው ቢሆንም ሲያያት እርሱም የተመኛ ስለሆነ አሳልፎ መስጠት አልፈለገም እና ለራሱ ሊያደርጋት ስጋዊ ፍላጎቱን ተመኝቶ አስጠርቶ ሊያገባት እንደሚፈልግ አናገራት። እርሷ ግን ምድራዊ ሙሽራ የመሆን ፍላጎት እንደሌላት ስትነግረው የተናቀ መስሎት የፈረጠመ ሰውነቱን ተመክቶ ሲይዛት የእግዚአብሔር ኃይል በላይዋ ነበርና ከመሬት ጣለችው። በዚህ የተበሳጨው ንጉስ ቅድስት አርሴማ እንድትፈራ ፊቷ ሌሎች ደናግላን አንገታቸውን ሲያስቆርጥ ታያቸው ነበር እንጂ ፍርሃት አይታይባትም ነበር። የበለጠ እንዲበረቱ ታጸናቸው ነበር። በኋላም በብርቱ እንድትሰቃይ አድርጎ ደናግል ያላጠቡ ሁለት ጡቶቿን አስቆረጠ። ሁለቱ አይኖቿንም አወጣ። እመቤታችን ቅድስት ድንግል ማርያም አይኖቿን ሰጠቻት። በመጨረሻም በእርሷ መጽናት እርሱ ተሰላይቶ በዚህ ዕለት ሰማዕት መሆን ሰማያዊ የድል አክሊል ተቀዳጅታለች። በጊዜው 119 ደናግላን መነኮሳት አብረዋት መስዋዕትነትን ተቀብለዋል። በሀገራችን ኢትዮጵያ በልዩ ፍቅር የምትወደድ እናታችን በስሟ የተገደሙ ቦታዎች በጸበሏና እምነቷ ብዙ ፈውስና ድህነት የሚገኝበት በርካታ ቦታዎች ይገኛሉ። በጥቂቱ አንጅሮ አርሴማ ሸዋ ውስጥ ይገኛል። ስሪንቃ ወሎ ውስጥ ይገኛል። ይርጋለም ደቡብ ውስጥ ይገኛል። እነዚህ ዋነኞቹ ናቸው። ከዚህ ውጭም በርካታ ቤተ መቅደሳት በእሷ ስም ታንጸው አገልግሎት እየሰጡ ይገኛሉ። መጽሐፍ ቅዱስ ስለእነዚህ ቅዱሳን እንዲህ ይለናል። መዝሙረኛው ዳዊት 111፥6 ላይ ለዘላለም አይናወጥም፣ የጻድቅ መታሰቢያ ለዘላለም ይኖራል። ይለናል የእናታችን የቅድስት አርሴማና ከእርሷ ጋር ሰማዕትነት የተቀበሉ ደናግላን ቅዱሳት በረከታቸው ይደርብን። ያመሰው ይበለን። መራግብሩ ሰፊ ውብና ማራኪ ነው። እንደተለመደው አብራችሁን በመቆየት ከበረከቱ ተካፈሉ። እግዚአብሔር አምላክ ወዱና ፈቅዶ ለዚህ ቀን አድርሶ ከዚህ በረከት እንድንካፈል ከሰማዕቷ እናታችን ቅድስት አርሴማ በረከት እንድናገኝ ስለረዳን ክብር ምስጋና እርሱ ይውሰድ። አብራችሁን ቆዩና ከበረከቱ ተካፈሉ። እናንተም አገራችሁ መጣችሁ በዚህ አይነት ሁኔታ ማሕሌት ታድራችሁ የቅዱሳንን በረከት የጻድቃንን በረከት እንድታገኙ እንደ ሁሌም ምኞቴ ነው። እግዚአብሔር ከሁላችንም ጋር ይሁን። ይቆየን። አሜን